በተጣሉበት ሰዓት ማለት ነው። ብሩኬ ዱባይ በሄደበት ሰዓት ሀይሜ ሆስፒታል እስከ መግባት ደረጃ ደርሳለች። ታውቃላችሁ አይደለም? ከዛ በኋላ ተቆጥተዋቸው ብሩኬ መቶ፣ እንደውም ሙሽዬ ናት፣ ፈጣሪ ረጅም እድሜና ጤና ይስጣትና የብሩኬ ናት። ሁለቱንም ተቆጥታ እንደውም ድጋሚ ሄዳለሁ ሲል ብሩኬ በፍጹም አትሄድም። መሄድም ካለብህ ደግሞ እሷን ይዘህ እንጂ የምትሄደው እሷን ጥለህ አትሄድም ብላ ተናግረው ማለት ነው። ብሩኬ ያንን ሀሳብ ሰርዞ ከእንደገና ተረጋግተው ምናምን ምናምን ነው ሁለቱም ተያይዘው በድጋሚ ዱባ እየገቡት እና ይሄ ነገር ሲሆን፣ አሁንም ደግሞ እነዚህ ልጆች እንግዲህ አንድ ወር ሊሆናቸው ነው ኃይለኛ ፀብ ውስጥ ኃይለኛ ብጥብጥ ውስጥ ካሉ ማለት ነው እና እስከ መለያየት ደረጃ ምናምን ስደርስ ባለፈውም ዛሬም ቢሆን ከሃይሚ በኩል ማለት ነው፣ ከሃይሚ በኩል ማንም መቷ ይዞሽ የሚላት የለም። በነገራችን ላይ እስቲል ወንድሞቿ ማለት ነው፣ ወንድሞቿ እንኳስ እህታችን ምን ሆነሽ ነው ምንድን ነው ያጋጠመሽ አይሏትም። አባት ጋሽዬ እራሱ ሮጠው የሚሄዱት አብርሃም ጋር ነው። እንግዲህ ባለፈውም አብርሃምን ሲያስታርቁ ነበረ። ዛሬም ትናንትና ሁለት ቀን ምናምን ብቻ ከአብርሃም ጋር ነበረ ማለት ነው አባትየው። እና ሐይሚ የእንጀራ ልጅ ናት እንዴ? ለእናንተ ሐይሚ ደማችሁ ናት አይደለ? እንግዲህ እህታችን ናት ልጃችን ናት ብላችሁ አምጥታችሁ አስተዋወቃችሁናል። ግን የሆነ ነገር ሲደርስባት እንኳስ ማለት ነው ማንም የእሷ ቤተሰብ መጥቶ አይዞሽ የሚላት የለም ከጎኗ። እያየን ነው እያየን ነው፣ በተለይ አዲስ አበባ ከገባ ጀምሮ ማንም የላትም። ሐይሚ ማን ነው ያላት? ብሩኬ ነው ያላት። ብሩኬ አንድና አንድ ማለት ነው። ቻናል እንኳ ስከፍታ ስትመጣ ቻናል እንኳ ስከፍታ ስትመጣ ማለት ነው፣ ማንም ያበረታታት ሰው የለም። ብሩኬ ነው አይዞሽ በርች እያለ አለዎሽ እያለ ማለት ነው ሲያበረታታት የነበረው ማለት ነው። ገባችሁ አይደለም እና እኔ በጣም ውስጤን በጣም እንትን እያለው ነው እና ጋሽዬም የሚመጣው ራንክ እንትን እዛ ቡታጅራ ሲሄዱ ብቻ ነው እንጂ ማለት ነው። አንድ ቀን እንኳስ እንደው አዲስ አበባ እንኳስ ሲመጡ ማለት ነው። አሁን አዲስ አበባ ነው ያሉት አይደለ እንዴ? ለምንድን ነው ሄዶ ልጄ ምንድነው ይሄ ነገር፣ የማየው ነገር ጥሩ፣ ብሩኬን ወደዋለሁ ብሎ የለ እውነት። እንደው የእነሱን ቪዲዮ አሁን አላያችሁም አላያችውምሁ ወይስ እንደው አላወቃችሁ ሆኖ ነው ዝም ዝም ድብስብስ የምታደርጉት? ኤፍሬም አንድ ቀን መጥተው እንኳስ እህቴ አይዞሽ ከጎንሽ ነኝ፣ ይሄ ነገር መቆም አለበት ብለህ እህትህንም ብሩኬንም አንድ ቀን እንኳ አልተናገርክም ማለት ነው። እናንተ አስመሳዮች ጥቅመኞች ናቸው ሁላችሁም። እስቲ አብርሃም ራሱ ማለት ነው። አብርሃም ራሱ አንድ ቀን እህቴ ብሏት አያውቅም። በቃ አዲስ አበባ ከገባ ጀምሮ ቡታጅራማ ስለምሰራለት አብሮ ቪዲዮ ስለሚሰሩ አይዲያ ስለምታመጣ ነበር እህቴ እህቴ እህቴ የሚለው ማለት ነው። ወይንም ደግሞ የሆነ መኪና እንደገዛ ጊዜ ነው አብሯት ሄዶ ፎቶ የተነሳው አብሯት ሄዶ ፎቶ የተነሳው አንድ ቀን ቆንጆ ቪዲዮ እንኳ ሰርቶ ማለት ነው በሃይሚ ቻናል አላየንም፣ አላየንም እህት ማለት እንደዚህ ነው እንዴ? እንዴ ቤተሰብ ማለት እንደዚህ ነው እንዴ? ቤተሰብ በዚህ ሰዓት ያልጠየቃት ቤተሰብ በዚህ ሰዓት ያልተቆጣት ማለት ነው አይዞሽ ከጎንሽ ነን ያላላት ወይንም ደግሞ አሁን ያለችበት ሁኔታ በተለይ ደግሞ ከዳኒ ጋር ከዳኒ ጋር የምታደርገው ነገር ከዳኒ ጋር የምትገናኘው ነገር ማለት ነው እንደማይጠቅማት፣ እንደሚጎዳት አይደለም ቤተሰብ ቀርቶ እኛ ተመልካች ራሱ እናውቃለን። አይደለም በደንብ ነው የምናውቀውና ለምንድን ነው ልጃችን ጥሩ አይደለም ከዚህ ልጅ መራቅ አለብሽ ብላችሁ ከብሩኬ ጋ ሰላም እንድትፈጥር እማታደርጉት ለምንድን ነው እስኪ ንገሩኝ እ እንግዲህ ጋሻ ያለው የት ነው አዲስ አበባ ነው። አሁን ለምን ኃይሚ ጋ ሄዶ ልጁን አይቆጣም? ልጁ ወደ አልሆነ ቦታ እንዳትገባ ለምንድን ነው የማይመክራት ነው ወይስ ትልቅ ስለሆነች እሷ ምክር አያስፈልጋትም? ወይንም ደግሞ በራሷ መንገድ ትሄድ ነው የሚባለው? ሴት ናት፣ እንደውም ሴት ልጅ ናት። እንክብካቤ ያለባት ሴት ልጅ ናት። መጥፎ ሁኔታ ውስጥ ወይንም ደግሞ አልባሌ ቦታ እንዳትወድቅ መመከር፣ በቃ ብዙ ነገር መደረግ ያለበት ለሴት ልጅ ነው። ድጋፍ ማለት ነው። እኔ ብዙ ነገር እያየሁ ነው። ብዛት አስመሳዮች ናቸው። እውነት በጣም አስመሳዮች። ሁሉም የሚፈልገው ጩኸት ጥቅም ብቻ። እኔ ታዝቢያለሁ። ከትንሽ እስከ አዋቂ ድረስ ማለት ነው። ከትንሽ እስከ አዋቂ ድረስ አንድ ቀን ግን ማለት ነው አፈንድቼ የእያንዳንዳችሁን ሚስጥር መናገሪያ አይቀርም። እያንዳንዳችሁን ማለት ነው። ሰው እንደ እድሜው ራሱ አይቀመጥም። ምናት አንዳንድ ሰው ራሱ ማለት ነው በስላሴ ወይስ በጣም ብዙ ነገር አለ። ብዙ ነገር አለ። እኔ ጸሎቴም ሆነ ምኞቴም ሆነ ማለት ነው ሐይሚዬ ወደ ራሷ ተመልሳ ከብሩኬ ጋር ሰላም እንዲፈጥሩ ነው፣ አንድና አንድ ማለት ነው። ሐይሚዬ በጣም ታሳዝኛለሽ። ማንም የለሽም ከጎንሽ በአሁን ሰዓት፣ ማንም ተመልካች ነው ያለሽ። አይዙሽ አለንልሽ፣ እንረዳሻለን፣ አለን እንደግፍሻለን የሚሉሽ ተመልካች እንጂ ማለት ነው ወንድም ምናምን ምናምን የሚባሉ ሰው ጥቅመኞች ናቸው። በቃ ከአንቺ የሚፈልጉት ጥቅምና ጥቅም ብቻ። ኋላ ጓደኛ ተብዬዎቹ ማለት ነው አንቺ ጓደኞች ነሽ። ቻናል እኮ ከፍተሽ ስትመጪ ማለት ነው ከብሩኬ ጋር ነው እዚህ ጋር የደረስሽው አንቺም ብሩኬም ተያይዛችሁ ማለት ነው። ስለዚህ በአሁኑ ሰዓት በክፉ ቀንሽ ያለሽ፣ በደስታሽም በብዙ ነገርሽም ያለሽ ብሩኬ ነው። ብሩኬ አንተን ብትሆን ማለት ነው እኔ ለብሩኬም አላዳላም ለሀይሚዬም አላዳላም። እውነት ነው የምናገረው። እውነት ማለት ነው እና ብሩኬም እዚህ ደረጃ የደረስከ ሁለታችሁ ተያይዛችሁ ነው። ነገሩን ፍቱት፣ ሰላም ፍጠሩ። ሁሌም በቃ ጭቅጭቅ የሚባል ነገር አቁሙ፣ በቃ አቁሙ፣ በቃ ይበቃችኋል። እውነት ነው የምላችሁ። መቀጠል ካልፈለጋችሁ ራሱ ማለት ነው ይሄንን ነገር ዝጉት፣ በቃ ዝጉትና በሌላ አይዲያ ነው። የግድ እናንተ በፍቅር ብቻ አይደለም መቀጠል የምትችሉት። የሰው ልጅ እኮ ማለት ነው እህት ወንድም ሆነው መቀጠል ይችላል። ደግሞ ፈጣሪ ባለው ነው እንጂ እኛ ባል ነው አይደለም የሚሆነው። እና አትቀያየሙ፣ መጥፎ መጥፎ ቃላት አትነጋገሩ ማለት ነው። እባክህን ወንድማችን ማነው ስሙ ኢፍታህ ኢፍታህ፣ እውነት በጣም ምርጥ ልጅ ነው። በነገራችን ላይ የሁለቱም ጓደኛ ነው ሁለቱንም ሲናገር ነበር። እኔ ጓደኞቻቸው እራሱ አንዳንድ ቀን ቪዲዮ ሰርተው በዛው ላሽ ነው ያሉት፣ ላሽ ብለው በየቤታቸው ነው ቪዲዮ የሚሰሩት። በቂ ቤታቸው። እኔ እኮ ድራማ ቢሆንም ይሄ ነገር በጣም ሲረዝም ያስጠላል። በጣም ነው የሚያስጠላው። በዛ ላይ ደግሞ እህቶቻችን አረብ ሀገር ያሉ እህቶቼ፣ በተለያየ ሀገር ያሉ ትልልቅ ሰዎች ሳይቀሩ ማለት ነው፣ ትልልቅ ሰዎች እንግዲህ በእድሜ ከኛ የሚበልጡ ሁሉ በእነሱ ጉዳይ በጣም እየተጨነቁ ነው ያሉት። እና እኔ ያለ አቅም ብቻ እናንተ መጨረሻችሁን ያሳየኝ ነው፣ መጨረሻችሁን ያሳየኝ ወይንም ደግሞ እሙሽዬ እኔ ሙሽዬ ነው የምተማመነው፣ የብሩኬን ናት። አሁንም የምተማመነው አንቺን ነው። በቃ ብሩኬን ተቆጭልን፣ ሀይሚም ልጅሽ ናት፣ ልጅሽ ናት። ሁለቱንም ተቆጭልን። ማን ነው መለኛው? መለኛው አሳረኛው፣ መለኛው ሀብትሽ። እናንተም በቤታችሁ ነው ርርርርር የምትሉት፣ በ የቤታችሁ ነው። ሁላችሁም ከቡታጅራ አዲስ አበባ መምጣት አቅቶችሁ ነው። በቃ የራሱን ነው እኮ የሚያማሙቀው። እስኪ ቢያንስ ስራ ቅዳሜ እና እሁድ እረፍት ትሆናላችሁ። እሁድ ደርሶ መልስ መታችሁ፣ ሁለቱንም ተቆጥታችሁ አስታርቃችሁ መሄድ ትችላላችሁ። ግን ማንም የተገበረው የለም። በቃ ማንም አንድ ቀን ለይታ ይመጣሉ። ከዛ የራሳቸውን ነገር ነው እንትን የሚሉት የሚያጣጥፉት ማለት ነው እና ድራማም ከሆነ ደግሞ ማለት ነው እኛ ድራማ ነው እያልን ነው እኛ በተለይ ዩቱበሮች ምናምን አንዳንድ ልጆችም ደግሞ የገባቸው ድራማ ነው ይስሩ ምናምን እየተባለ ነው ያልገባቸው ልጆች ደግሞ አሉ በጣም የሚጨነቁ ድራማ ከሆነ ደግሞ ድራማ ነው አትጨነቁ እኛ የያዝነው ስራ ነው እና ዝም ብላችሁ ተከታተሉን ብትሉ እንደ ተከታታይ ድራማ እንከታተላለን ድራማን ድራማ ነው ብለን ማለት ልክ እንደዛ ላይክ እያደረግን ቪዲዮዋችሁን እያየን እናበረታታለን ማለት ነው። እንደዛ እኮ ይቻላል። የግድ የሰው ልብ ማንጠልጠል፣ የሚወዷችሁን ልጆች ልብ መስበር፣ የዋህነ እነዚያ እኮ የዋህነታቸውን የሚያለቅሱት ልጆች በጣም የዋህ ስለሆኑ የሚሰራው ስራ እውነት ስለመሰላቸው ነው። በቃ ስታለቅሱ አልቁ ሰው ስትከፉ ተከፍተው የሆነ ነገር ስትሉ በቃ የሚገቡበትን አተው ማለት ነው። እናንተ እርግጠኛ ነኝ የእነዛ ልጆች ቪዲዮ እየተቆራረጠ በቲክታክም በዩቲዩብም ይለቀቃል። በውስጥም የሚያውቋችሁ ልጆች ይልኩላችሁ ይችላሉ። ግን እናንተ ከምንም ሳትቆጥሩ ቆጥሩ፣ ፈታ ዘና ያላችሁ ወይ እነዚህ ደግሞ ማልቀስ ነው እንዴ ስራቸው፣ እኛ ስራችንን እንስራበት የምትሉ አላችሁ እኮ፣ በደንብ አርጌ አውቃለሁ። ኢትዮጵያ ስላላችሁ ዩቲዩበሮች ማለት ነው። ኮሜንት እያነበባችሁ በኮሜንት የምትደሰቱ አላችሁ፣ አይተናል በደንብ ማለት ነው። እንደዛ እንደምታደርጉ ማለት ነው። እና ለሚያከብራችሁ ተመልካች ክብር ሰታችሁ ድራማ ከሆነ በቀኛ የምንሰራው ነገር ድራማ ነው፣ ይቅርታ አድርጉልን፣ ግዴታ ይህን ነገር መስራት አለብን ብትሉ ትምህራቸውን የሚከታተሏችሁ በነገራችን ላይ ማለት ነው። እናንተ አንዴ ስለወጣችሁ ፌመስ ስለሆናችሁ ማለት ነው ጭቃ እያቦካችሁ ራሱ ብትመጡ ይከታተሏችኋል፣ ካለምንም ጥርጥር ማለት ነው። እና ሰውንም አታስቀይሙ። ሀይሚ በአሁን ሰዓት ማንም የለሽም፣ በነገራችን ላይ ማንም የለሽም ጎንሽ አለው ማለት ነው። አንድ ፈጣሪ ያለሽ ከፈጣሪ በታች ደግሞ ብሩኬና ያለሽ እኔ ሳየው ዝም ብዬ ማለት ነው ብሩኬ ነው ያለሽ። ከጀርባሽ ሆነሽ ደግሞ ሆነው ደግሞ የሚገፋፉሽ ወዳጆችሽ ሳይሆኑ ጥላቶችሽ ናቸው። የራሱ ጉዳይ ምን ያገባው፣ ይሄዳ ጥር እየበላ አንቺ ብቻ ደህና ሆ የኛ ጀግና የኛ ጎበዝ ምናምን የሚሉሽ ልጆች አንቺን እየጣሉሽ እንጂ ማለት ነው ወደ ላይ እያወጡሽ አይደለም። ሃይሚዬ ኒውድ ብሩኬን ማለት ነው ሁሉም የሚናገርሽ የሚቆጣሽ የሚጨቃጨቅሽ ለአንቺ ብሎ እንጂ ለማንም አይደለም። ከዳኒ እራቂ ነው የሚልሽ እሱ ወንድ ልጅ ነው፣ ራሱን ይጠብቃል። በነገራችን ላይ ራሱን ይጠብቃል። ዳኒ በደካማ ጎንሽ ገብቷል። በደካማ ጎንሽ ገብቶ ያንን የአንገት ሐብል አደረገልሽ ማለት ነው። ምን ይዞ እንደመጣ ምን እንደሚያስብ ደግሞ ማወቅ አለብሽ እህቴ። ነገር እኮ ሰው ቢሆን ማለት ነው። ጥሩ አመለካከት ያለው ሰው ቢሆን እኮ ማለት ነው። እኛ ችግር የለብንም። ስጦታ የእውነት አንቺ አይደለም ብር ቀርተው ማለት ነው። ሌላ ነገርም የሚገባሽ ልጅ ነሽ። ሙቀት እናንተ በጣም የሚሞቀው በነገራችን ላይ ኤሲ እንዳለፉስ፣ ኤሲ በጣም ድምፅ ስላለው እና አይደለም ብር፣ ሌላም ነገር የሚገባሽ ልጅ ነሽ። አንቺ በጣም የምትወደጂ ቆንጅዬ፣ ስማርት የሆንሽ ልጅ ብቃት አለሽ። በቃ መስራት ትችያለሽ። ገና የምታድጊ ልጅ ነሽ። በአጭር ጊዜ ውስጥ ተወደሻል። በአጭር ጊዜ ውስጥ እውቅና አግኝተሻል። ፈምሰሻል። በቃ ምንም ብታደርጊ ይታይልሻል። ሀይምዬ እና አንቺን እንዳናጣሽ ብለን ነው። ብሩኬም አንቺን ላለማጣት አንቺን እንዳትጎጅ እያለ ነው ሁሌም የሚናገርሽ፣ የሚጨጋጨርሽ እና በመጥፎ ነገር አትይበት የኔ ውድ፣ በመጥፎ ነገር አትይበት እና ይህን የምለው እንግዲህ ዛሬ ደህና ቪዲዮ ቆንጆ ቪዲዮ ደስ የሚል ቪዲዮ ከእናንተ እንጠብቃለን። ሚፍታህ እንግዲህ እቅፍ አድርጓችሁ ይዟችሁ ይሄዷል ማለት ነው። እንግዲህ ሰላም ፈጥራችሁ ደስ በሚል ቪዲዮ መታችሁ ጥላት ጥር ቅጥል አንድ ሆናችሁ ማለት አንድ ሆናችሁ ብቻ። ከዛም ከዛም በኩል የሚያጨበጭብ ሰው አለ የሚያጨበጭብ። እናንተ እንድትለያዩ እናንተ በጣም የሆነ ቦታ ላይ እንድትደርሱ የሚፈልጉ ልጆች አሉ። እነሱን ደግሞ ማለት ነው በተግባር አንድ ላይ ሆናችሁ በቃ ታርቀናል ብላችሁ እቅፍቅፍ ብላችሁ ምናምን ትመጡና እርርድብን ታረጋላችሁ ማለት ነው እርርድብን ከዛ ልደታችሁን ማለት ነው ልደትሽን፣ ልደትሽን ባብረሽ ክብር እንደውም ዱባይ ራሱ ብትሄዱ ደስ ይለኛለን። ዱባይ ብትሄዱ ማለት ነው ዱባይ ሄዳችሁ የሀይምዬ ልደትና ሁለት መቶ ቢከበርላት በጣም ነው እኔ ደስ የሚለኝ። እኚህ ቤተሰብ ደግሞ መሄዳቸው አይቀርም ይሄዳሉ ማለት ነው። እና እንደዚህ አይነት ቪዲዮ እንፈልጋለን እኛ። ጸብ፣ መለያየት ለእናንተ ሳይሆን ማለት ነው ለእናንተ መጥፎ ነገር ለሚመኙ ሰዎች አድርግላቸው ያድርግላቸው እንዴ። እንዴት ነው ገና ስንት ነገር እንጠብቃለን እኛ? ስንት ነገር እንጠብቃለን? ውዶችዬ፣ ማሮችዬ ዛሬ እንግዲህ ቅርታ አድርጉልኝ እና ቪዲዮ ትንሽ ረዘም ብሏል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ የእውነት ትለያላችሁ ደግሞ በኮሜንት እራሱ በጣም የምታበረታቱኝ ሀሳባችሁን የምታንጸባርቁ ደስ ደስ የሚል ኮሜንት ከልባችሁ የምጽፉ ልጆች አላችሁ በጣም አመሰግናለሁ። ስርዓት ያላችሁ የማትሳደቡ በጣም ጨዋ የሆናችሁ ልጆች ናቸው። የእውነት ነው የምላችሁ። እና በየያላችሁበት ፈጣሪ ይደግፋችሁ፣ ይጠብቃችሁ፣ ከክፉ ነገር ሁሉ ያረቃችሁ ከሸረኛ ከምቀኛ ከተንኮለኛ ጓደኛ ይጠብቀን ነው የምለው ይጠብቀን። ሰላም ፍቅር፣ አንድነቱን ይስጠን እና ደህና ሆኑልኝ።